እንደምናችሁ ደህና ናቸው ወይ? ዛሬ ደግሞ እንግዲህ በአጋጣሚ ሆኖ ይህንን የኔን ቪዲዮ ለምትመለከቱ እህት ወንድሞቼ ለአንድ ነገር ብቻ ነው ዛሬ መጣሁት። እሱም ደግሞ በጣም ያስደነቀኝና ያስገረመኝ ነገር በአሜሪካን ሀገር ሁላችንም ስንኖር በተለያየ አይነት ስቴት እየኖርን ሙቭ ደግሞ ያደረግን ደግሞ ሰዎች አለን እና በአሜሪካን ሀገር ላይ አንክሌምድ ፕሮፐርቲ የሚባል አለ። በተለያየ አይነት መንገድ ከኢንሹራንስ ካምፓኒ ሊሆን ይችላል ከባንክ ቤት ሊሆን ይችላል፣ ወይ ደግሞ ከመስሪያ ቤታችንም ሊሆን ይችላል እና እነዚህን ብሮች እኔና እናንተ ክሌም ያላደረግናቸው በየስቴቱ ላይ እንደ ኢትዮጵያዊ እና እንደ ኤርትራዊ ብዙ ብሮች ብዙ ብሮች ብቻ ብዙ ሚሊዮን የሚቆጠሩ ብሮች አንክሌም ያላደረግናቸዋል እና እነሱን በየስቴታችሁ ላይ ገብታችሁ አንክሌም ፕሮፐርቲ የሚለውን የስቴታችሁን ስም ከታችሁ ቼክን ስታደረጉ ምን አክል ብር እዛ ላይ እንዳለ ይነግራችኋል። በጣም ብዙ ሰው የእኛ ኮሚኒቲ በጣም ብዙ ብር አለው። ይህን ኢንፎርሜሽን የሰጠን ሰው ግን ስላልነበረ አንክሌምድ ፕሮፐርቲ በአሜሪካን ሀገር ላይ የተለያየ አይነት ብር ከአንድ ሳንቲም ጀምሮ እስከ ሺዎች የሚቆጠሩ ብሮች በመንግስት እጅ ስላለ ይህንን ክሌም እያደረግን ወደኛ ማምጣት አለብን ብዬ አስባለሁኝ። ይህንን ደግሞ ላልሰሙ ይህን ደግሞ ለማያውቁ ለእህት ወንድሞቻችን ሼር አድርጉ። እንዲም ኮሜንት ላይ ሁላ ገብታችሁ እኔ ክል ክሌም አደረግኩኝ ደግሞ ስትሉ ለእኔም ራሱ ብርታት ስለሆነ በተቻላችሁ መጠን ክሌም ያደረጋችሁትን ነገር ሰው እንዲዳረስ እና ሰው እንዲያው ምን ያክል እውነት እንደሆነ በየሴታችን ላይ ብዙ ብር ክሌም ያላደረግነው ብር ስላለ እሱን ነገር ሼር ለማድረግ ነው። አመሰግናለሁ። እንደምናችሁ ደህና ናችሁ ወይ? ዛሬ ደግሞ እንግዲህ በአጋጣሚ የኔን ቪዲዮ ለምትመለከቱ እስከ ዛሬ ድረስ የተለያየ አይነት የፋይናንሽል ኤዲኬሽን እየሰጠው ይገኛለሁ። ዛሬ ደግሞ የመጣውት እንግዲህ ለአንድ ነገር ነው እና እሱም ደግሞ ምናልባት በአሜሪካን ሀገር ቤት የገዛችሁ ሰዎች ለብቻችሁ የገዛችሁ ሲንግል ሆናችሁ ወይ ደግሞ ባልና ሚስት ሆናችሁ የገዛችሁ እንደዚሁም ደግሞ ሌጋሊ ደግሞ ሳትጋቡ ወይ ደግሞ በጓደኝነት ቤት የገዛችሁ ሰዎች በሆነ አጋጣሚ ሆኖ ነገ እናንተ በህይወት ባትኖሩ የእናንተ ንብረት ማነው የሚወርሰው? የወራሽነት አስመዝግበን አስቀምጠናል ወይ? ይሄ ሌጋል ዶኪመንት ሊቪንግ ትረስት የሚባለውን አሰርተናል ወይ ብዬ ልጠይቃችሁን የመጣሁት እሱን እንግዲህ ካላሰራችሁ ደውሉልኝና ከነጋ ቁጭ በማለት ምን ማለት ነው ምንድን ነው ለኛ የሚያደርግልን የሚለውን ነገር እንወያያለን። ይሄን ካላደረግን ግን እኛ ነገ ጠዋት በሆነ አጋጣሚ በሕይወት ባንኖር፣ ይሄ ሊቪንግ ትረስት የሌለው ሰው በፕሮቤት ኮርት በመሄድ ብዙ ዓመታትን የወሰደ ክርክር አድርጎ ስለሆነ ንብረቱ ወደዛን የሚዞርለት ያንን ነገር እንግዲህ እኔና እናንተ እንዳይመጣብን ዛሬ በጊዜ ተጠንቅቀን መቀመጥ ስላለብን እሱን ደግሞ ኢንፎርሜሽን ልስጣችሁ ብዬ ነው። ደውሉልኝና እና ቁጭ ብለን እንነጋገራለን። አመሰግናለሁ። እንደብናችሁ፣ ደህናናችሁ ወይ? ዛሬ ደግሞ እንግዲህ በአጋጣሚ ሆኖ የኔን ቪዲዮ ለምትመለከቱ በአሜሪካን ሀገር የምትኖሩ እኔ ዛሬ የመጣሁት ለእናንተ ለሁለት ነገር ነው። አንደኛው በአሜሪካን ሀገር ስንኖር ቤት የሚሰራው ከታች ከመሰረቱ ነው እና እኛም ደግሞ የእያንዳንዳችን የቤታችን የፋይናንሻል ፋውንዴሽን ምን ይመስላል? እኛ ነገ ጠዋት በሕይወት በማንኖርበት ሰዓት ለቤተሰቦቻችን፣ ባል ለሚስት፣ ሚስት ለባል ምንድን ነው ያዘጋጀው ምናለ ምን አይነት የፋይናንሻል ፋውንዴሽን ኖሮን ነው ነገ ጠዋት የሚቀጥለው ቤተሰቦቻችን ከፋይናንሻል ወደ ፋይናንሻል በርደን ከሚገቡበት አሁን የኔና የእናንተ ዝግጅት መኖር ስላለበት፣ እያንዳንዳችን የቤታችንን ፋይናንሻል ፋውንዴሽን ማስተካከል ስላለብን፣ ይሄ ደግሞ በአሜሪካ ሀገር የሚስተካከለው አንድ ሰው ነገ ጠዋት በሆነ አጋጣሚ ሆኖ በሕይወት ባይኖር በላይፍ ኢንሹራንስ ስለሆነ፣ እያንዳንዳችን ዛሬ የቤታችንን የፋይናንሻል ፋውንዴሽን ባል ለሚስት ሚስት ለባል እኔ ነገ ጠዋት ቤቱ ባለው ለልጆቻችን የሚተርፍልን ነገር ዛሬ ካላስቀመጠን ነገ ጠዋት ሁላችንም ወደ ጎፈንድሚ እየሄደን በእኛ ስም እየተለመነ ስለሆነ ይህንን ነገር ደግሞ በእኔና በእናንተ ዘመን ዛሬ ማስቀረት ስላለብን የቤታችንን ፋይናንሻል ፋውንዴሽን ማስተካከል ስላለብን፣ እያንዳንዳችን ዛሬ እኔ ማስተካከል እፈልጋለሁ ራሴን እና ቤተሰቤን ወደ ችግር መጣል አልፈልግም ብለን የምናስብ ሰዎች ካለን በላይፍ ኢንሹራንስ ዙሪያ ላይ ይህንን ፋይናንሻል ፋውንዴሽናችንን የምንወጣው በላይፍ ኢንሹራንስ ዙሪያ ስለሆነ እንድደውሉልኝና ኮንታክት አድርጋችሁኝ ቁጭ ብለን እንድንነጋገር በትህትና እጠይቃለሁ። ሌላው ደግሞ እንግዲህ አሜሪካን ሀገር ከመጣም በኋላ ብዙዎቻችን ቤት ገዝተናል። ቤታችንን ግን ፕሮቴክት አላደረግ ነው፣ ገና እኔና እናንተ ቤቱን ገዛ ነው እንጂ፣ እኛ በሕይወት በማንኖርበት ሰዓት ማን ነው የቤቱ ወራሽ? እንዴት አድርጎ ነው ያ ቤተሰብ ቤቱን የሚወርሰው? ወደ ልጆቻችን እንዴት ነው የምናስተላለፈው የሚለውን ነገር ገና ስላልተማረን እና ስላላወቅን እያንዳንዳችን ቤት ያለን ሰዎች ሊቪንግ ትረስት የሚባለውን ወይ ደግሞ በአሜሪካን ሀገር ላይ ስቴት ፕላኒንግ የሚባለው ዶክሜንት ስለሚያስፈልገን ደውሉልኝና ቁጭ ብለን በመነጋገር ምን ማድረግ እንዳለብን እንነጋገራለን። እንሰረዋለን የደከምንበትንና የለፋንበትን ንብረታችንና ሀብታችንን ወደ መንግስት ከሚሄድብን፣ ዛሬ ባል ለሚስት ሚስት ለባል እንደዚሁም ደግሞ ሲንግል ሆኖ ለሚኖር ሰው ደግሞ ንብረቱን የኔ ወራሾች እገሌ እገሌ ናቸው ብሎ ዶኩሜንቱን ጽፎ ማስቀመጥ ስላለበት ቁጭ ብለን እሱን እንሰረዋለን። ዛሬ እንግዲህ ለሁለት ነገር ነው የመጣሁት፣ አንደኛ የቤታችንን ፋይናንሺያል ፋውንዴሽን በላይፍ ኢንሹራንስ ዊዝ ሊቪንግ ቤኔፊት እንድናስተካክል፣ ሌላው ደግሞ የደከምንበትን እና የለፋንበትን ቤታችንን ደግሞ በስቴት ፕላኒንግ ወይ ደግሞ በሊቪንግ ትረስት እንድናስር ስለሆነ፣ ይሄ ካልሆነ ግን ነገ ጠዋት ቤተሰቦቻችን ፍርድ ቤት በመመላለስ ወደ ፕሮቤት ኮርት ሄደው በትንሹ ከአንድ ዓመት እስከ ሁለት ዓመት ፕሮሰስ ወስዶ ከአምስት እስከ አስራ አምስት ኢማጂን፣ እኛ ከተረፈ እኛ ከለፋንበት ቤት ላይ ወደ ኮርትና ወደ ፕሮቤት ኮርትና ወደ ሎ ስለሚሄድ ይህንን ነገር እንግዲህ አቮይድ እንድናደረግ ብዬ ነው ይህን ቪዲዮ እንግዲህ ከተመለከታችሁ በኋላ ላይፍ ኢንሹራንሱን እፈልጋለሁ ስቴት ፕላኒንጉን ነው እፈልጋለሁ ለምትሉ ኮንታክት አድርጉኝ። ቁጭ ብለን እንነጋገራለን። አመሰግናለሁ። ካያችሁ በኋላ ደግሞ ለእህት እና ለወንድሞቻችሁ ሼር እንድታደርጉ በትህትና ጠይቃለሁኝ። መልካም ቀን ይሁንልን። የአሜሪካ መንግስት በ43 አገራት ላይ የጉዞ እገዳ ሊጥል እየተዘጋጀ ነው ሲል በኒውዮርክ ኒውዮርክ ታይምስ የተባለው ጋዜጣ ዛሬ አስነብቧል። ስማቸው እንዳይጠቀስ የፈለጉ የመንግስት ምንጮች ነገሩኝ ብሎ ጋዜጣው እንዳለው ክልከላው የሚጣልባቸው ሀገራት በሶስት ደረጃ ይከፈላሉ። የመጀመሪያዎቹ በቀይ ዝርዝር ውስጥ የተቀመጡ 11 ሀገራት ናቸው ተብለዋል። ከእነዚህ ውስጥ ሱዳን፣ ሶማሊያ፣ ሊቢያ፣ የመን አፍጋኒስታንና ኢራን ይገኙበታል። የእነዚህ ሀገራት ዜጎች ወደ አሜሪካ እንዳይገቡ ሙሉ በሙሉ ክልከላ ይደረግባቸዋል ተብሏል። ቀጣዩ ብርቱካናማ ዝርዝር የሚባለው ነው። በዚህ ምድብ አስር አገራት ተካተዋል ተብሏል። ከነዚህ ሀገራት መካከል ኤርትራ፣ ደቡብ ሱዳን፣ ሩሲያና ሄይቲ ይገኙባቸዋል። የእነዚህ ሀገራት ዜጎች ደግሞ ወደ አሜሪካ እንዳይገቡ ከፊል ክልከላ ይደረግባቸዋል። ይህም ማለት ከአገራቱ የቱሪስትና የትምህርት ቪዛን ጨምሮ ሌሎች ቪዛዎችን ለማግኘት የሚያመለክቱ ሰዎች የበለጠ ጥብቅ አሰራር ሊተገበርባቸው ይችላል ማለት ነው። ቢጫ ዝርዝር የተባለው ደግሞ ሶስተኛው ምድብ ነው። በዚህ ምድብ 22 ሀገራት ይካተታሉ ተብሏል። ከነዚህ ውስጥ ከ15 በላይ የሚሆኑት የአፍሪካ ሀገራት ናቸው። ለምሳሌ አንጎላ፣ ካሜሩን፣ ዚምባብዌ እና ሁለቱ ኮንጎዎችን መጥቀስ ይቻላል። ከእነዚህ ሀገራት ለአሜሪካ ቪዛ የሚያመለክቱ አመልካቾች ደግሞ ቪዛ የማያሰጡ የሚባሉ ጉድለቶች ከተገኙባቸው የ60 ቀናት ገደብ ውስጥ እነዚህን ጉድለቶች እንዲያጣሩ የሚያደርግ ነው። ይህን ካላደረጉ ግን ወደ ቀደመው ወደ ሁለተኛው ደረጃ ተመልሰው ሊገቡ ይችላሉ ማለት ነው። ፕሬዚዳንት ትራምፕ እየተገበሩ ባሉት ጥብቅ የኢሚግሬሽን ፖሊሲ መነሻ ተዘጋጅቷል የተባለው ይህ የሀገራት ዝርዝር ነጩ ቤተ መንግስት ቀርቦ ከመጽደቁ በፊት ግን ማሻሻያ ሊደረግበት እንደሚችል ምንጮቼ ነግረውኛል፣ ይላል የደኒውዮርክ ታይምስ ዘገባ።